በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለንጽሕት ይዜማል ከፈጣሪ በታች ሰምቼ ባመንኩት፣ አይቼ ባወኩት ከፍጥሯን ሁሉ ጸሐፍት ከከተቡት ከፍታሽ ይልቃል አንቺ የሁሉ እናት። መላእክት ቢያዜሙ፣ በፊቱ ቢቆሙ፣ ተሰጥቷቸው ስልጣን ቅዱስ ቅዱስ ቅዱስ ብለው እያሸበሸቡ ቢያከብሩት አምላክን ከምድር እስከ ሰማይ ኃጢያት ባያውቃቸው እርሱን ማመስገኑ ቢሆንም ግብራቸው ማየት መለኮትን ላይናቸው ከልሎ አቅማቸውን ውስን እንዳይጠፋ ብሎ ጋርደው ይቆማሉ እነርሱም ገብቷቸው ፊታቸውም በፍቅር በሁለቱ ክንፋቸው ስለ እርሱ ክብር ስለ እርሱ እሳትነት ፊቱ የመቆም ኃይል ኬት አምጥተውት በሁለቱ ክንፋቸው እግራቸውን ጋርደው በቀሩት ሁለቱ ከአጥናፍ አጥናፍ ዞረው ያመሰግኑታል ንሴ ብሆ ብለው ግን አንቺ ማርያም ሆይ የብዙሃን እናት፣ እንደ ቃልህ ብለሽ በገብርኤል ብስራት አደረ በሆድሽ ስግው ቃል መለኮት። በማይመረመር በተአምሩ ኃይል አላቃጠለሽም ሳተነበልባል ሰባቱ መንጦላይት ወዴት ተሰናዱ? እንዴት ቢበቃቸው ኮድሽ ተጋረዱ። እጹብ እጹብ ቢባል ደግሞም ቢዜ ምልሽ ከጭንቅላት በላይ ቢሆን ንጽህናሽ እንደ ቅዱስ ያሬድ ላመሰግን ጓጓው ቃላትም ያንሰኛል። ገላጭ ፊደል አጠው ከፍጥሯን ሁሉ ልልናሽ ቢሆን ድንቅ ከቶ እንዳንቺ ያለ አንዲት ዘር ልዩ ብርቅ እንዴት ቢፈጥርሽ ነው እንዴት አሻተተ ካዳም ዘር አንዳንቺን ወልድ ተመለከተ። ያኔም በዘመንሽ ጻድቅ ተፈልጎ ታስሷ አልተገኘ ከእልፍ አንድ በጎ ንጹህ ልዩ የሆነ በውስጥ አፋ ድንግል ኃጢያት ያልተመኘ በመንፈስ በአካል ሁለመናው ለመናው ንጹህ ምን ያልጎደለበት ካንቺ ተለክቶ ማን ሊሆነው ናት ታስበሽ ታንጸሽ ለነፍስ ሐሳብ ፈቃድ ነፍሰስጋጅ ጻዳ ፍጥረታትን ወደድ ምን ያልጎደለብሽ ሁለመናሽ ለመናሽ ንጹህ ከናፍረኪ ጽጌ ከመፍሶ ቀይ ዓለም ከተባለች ከዚች ከንቱ መሬት ከቱ እንዳንች ያለ አልፈጠረም ፍጥረት። በዚህ በስደትሽ በአበባው ወራት በማሌተ ጽጌ ሲታሰብ መከራሽ ሲወሳ በማሌት በጭንቅሽ ያማትኩ በለቅሶች ሳነባ በአሸዋው መጓዝ ባስከፊው በረሃ ሐዘንሽን ማሰብ እጅግ ቢልቅብኝ አንቺን የምገልጽበት ቃላትን አጣሁኝ። ታዲያም መቤቴ ሆይ አሁን በዚህ ዘመን መከራውን ችሎ ንጉስ ተሸክሞ የሚያይ ስደትን ውሃ ጥም በርትቶ ረሃቡ ጸንቶ በበረሃው መንገድ ከጨካኝ ንጉስ ፊት የሚመርጥ መሰደድ ንጉስን የያዘ ንጉስን የፈራ አምላክ ሰውን ሲሆን ሰው አምላክ መሆኑን አውቆ የሚያወራ ከቤተ መቅደሱ የገብርኤል ብስራት እስከ ቤተ ልሔም የተአምር ብዛት እንዳንቺ በልቡ ሁሉን እየጻፈ የሚኖር መሐዘን ማን ይገኝ? ብለሻል። አብረሽ ተሰደሻል፣ ጥሙን ተጠምተሻል፣ ረሃቡን ችለሽ ሀገርሽን ለቀሻል። የሁሉ ፈጣሪን በቅፍሽ ይዘሽ ለምነሽ አተሻል። አላዋቂ ሰዎች ብዙ ዘልፈውሻል። ክብር የሞላብሽ ሆይ እጅግ ተገፍተሻል። እና እና ማን ነው ብፁዕ ልቦናው የጸዳ መከራን የሚቀበል የዓለሙን ፍዳ? ይሆንሽውን ሁሉ ሳስብ ባይምኖዬ ዘመኔንም ብቃኝ ላፍታ ዞር ብዬ እንኳንስ ሊቀበል የመከራን ብዛት የረመጡን አፈር ያሸዋውን ግለት ያዋራውን መብነን የአየሩን ፍጅት ዳገት ቁልቁላቱን የሚወጣ የሚወርድ አንድም እንኳን የለም ባንቺ መንገድ ሚሄድ። ያቴ መቤቴ አንቺ የአምላክ እናት ከታች ከአዳም ዘር ከላይ ከመላእክት ልዩ ነው ስጦታሽ ከፈጣሪ ፍጥረት። ይኩነኒ ስት በሆድሽ ያደረው አንቺው ታቀፈሹ ካንቺ ጎን ያደገው የዓለም ፈጣሪ ወዳጅሽ ክርስቶስ ለአንቺ ልጅ እኮ ነው። እናምን መብርሃን ሁሉን ከፈጠረን ከአምላክ አስታርቂ ከተዳደፍነው ላይ ትቢትን አርቂ ለጻድቃን አይደለ ለሃጣን አማልጂ ነፍሳችንን መፍተሽ ለመንግስቱ ሰጪ